ወንድሜ ሰዎች አብረሽ እንግዲህ ቪዲዮ ለቋል። ሩት መታመሟን ሰምቶ በጣም አመመው በጣም አለቀሰ ማለት ነው። እና በመጀመሪያ ደረጃ አብረሽ እንዳለው ጋሽዬ የት ነበርክ? እስካሁን ድረስ ይህንን ነገር ታውቃለህ ወይም፣ ሶስት ወር አራት ወር አይደለም የጠበካት ሩታ አራት ወር ጠብቀሃት ወይም አምስት ወር ጠብቀሃት ስታበቃት አይደለም ጥለህ ቤትህን የትከው ማለት ነው። በአንድ ቃላት ነው ጥለሃት የትከው ማለት ነው። አብሮች እዚህ ጋር ጥፋት ህናምነህ፣ እኔ አጥፍቻለሁ ድጋሚ አልጎዳትም ብለህ ልጅታን እኔ እንጃ ድጋሚ ራሱ እኔ የእውነት ለመናገር ማለት ነው አብርሽ ድጋሜት እንደዚህ እንደምትጎዳት ከሆነ እንደምሰብራት ከሆነ እኔ አብርሽና ሩታ ባይታረቁ ደስ ይለኛል። ምክንያቱም ያልኩበት ምክንያት ምን እንደሆነ ታውቃላችሁ? አብርሽ የሁሉንም ሰው ልብ እየሰበረ ነው። አንደኛ ነገር እናት አባት እያዘነበት ነው። እናት አባቱ እየተሰደቡ ነው። ሲቀጥል ደግሞ ሚስቱ እየተሰደበች ነው። እሱ እየተሰደበ ነው። ምክንያቱም ይህን ሁሉ ስድብ፣ ይህ ያልሆነ ቃላት እስከ ቤተሰብ ድረስ የሚናገር የሚወጣ ተመልካች የሚናገረው ነገር በአብርሽ ምክንያት ነው። በሩታ ምክንያት አይደለም። በዚሁ አጋጣሚ ማለት ዛሬ ጋሽዬን ሳላደንቅ አላልፍም። ማሻላ ተባረክ። ራህማን ወላሂ፣ እንደዚህ ሀቀኛ አባት ይኑረን ለሁላችንም ማለት ነው በጣም ትክክለኛ ነገር ነው የተናገሩት። በዚሁ አጋጣሚ እኛም እንደ ጋሽዬ ልንናገረው ላብርሽ እውነት ነው ምላችሁ በተለይ እኔ አብርሽ ጥፋተኛ የሆነበት የሆነ ነገር ስናገር ራሱ ስቅቅ እያልኩ ነው የምናገረው። ለምን ብትሉ እዚህ ጋር አብርሽን አጉል ወደድ ነው የምትሉት፣ አጉል አደነቅ ነው። እሱን እንጂ ሌላ ማን አለ ጀግና የምትሉት? እኛን አይደለም። አልፎ ተርፎ እናት አባታችን እየተሰደቡ ነው። ለዛ ስንል እኛ ወደ ኋላ እያልን ነበረም። ነገር ግን ይኸው የወለዱት አባቱ ያሳደጉት አባቱ ምን ምን እንዳደረገ ጥፋተኛ እንደሆነ ለትዳሩ ክብር እንደሌለው አባቱን እንዳደከመ እንግዲህ ጋሽ በራሳቸው ተናግረዋል ማለት ነው። በጣም እኔ እንጃ፣ ዛሬ በጣም ነው ያኮሩኝ ጋሽ ማለት ነው። እና በዚሁ አጋጣሚ ማለት ነው እስቲ አንዳንዶቻችሁ ተመልካች ማለት ነው ለምን በአንድ ቦታ አትቆሙም? ትላንትና ለምሳሌ ሩታ በለቀቀችው ቪዲዮ ብዙችሁ ስታለቅሱ ስታዝኑ ነበራችሁ። ዛሬ ደግሞ አብር ሲመጣ ጋሽ ያይጩሁበት ለምንድን ነው? እሱ ምን ያርጋት? ይቅርታ ጠይቃት ምናምን የምትሉ ሰዎች አላችሁ። ለምን በአንድ መንገድ አትቆሙም? ዛሬ ሌላ ሰው ነገ ሌላ ሰው ለምንድን ነው የምትሆኑት? ይሄ ራሱ የእኛ ጥፋት ነው፣ እውነት ይሄ ራሱ ከእኛ ይጀምራል፣ ከተመልካች፣ ቪዲዮ ከሚሰራ፣ ኮሜንት ከሚሰጥ፣ አስተያየት ከሚሰጥ እና ይሄንን ነገር ከእኛ ራሱ መቆጠብ አለብን። በቃ ትላንትና ሩታን ብላችሁ ነበር፣ በሩታ መንገድ መቆም አለባችሁ። አብርሽን ብላችሁ ነበር፣ በአብርሽ መንገድ መቆም አለባችሁ። እንዲህ የምን መዋላዋድ ነው? እኔ በጣም ነው የምትገርሙኝ ማለት ነው። ሲቀጥል ጋሽዬን ያልቀጣው አባት ልጁ ካልቀጣ ይሄ ነገር ጥፋት ነው ብሎ ካልጮኸበት፣ ማን ይጮኸበት? እኛ ስንቴ ጮህ፣ ለአብርሽ ስንቴ ተናገርን። እኛም እንደ ጋሽ እንመልሰው ነበር። እውነት አብርሽን ቅጥቅጥ አድርገን መስደብ ወይም መናገር አላቀተንም። ነገር ግን አጉል ውደድ እያላችሁ ገደል እየከታቻችሁት፣ ጉሩብ ፈጥራችሁ፣ እሱ ጀግና ነው እያላችሁ የተለያየ ሰውን አብርሽ ጥፋተኛ ነው የሚለው ሰው ገደል እየከተታችሁ ነው። እውነት ለምን በዚህ ናክል ክፋት? እንደውም ስራ ቢሆን፣ ድራማ ቢሆን እኔ ይሄን ነገር ለእናንተ አማራችሁ። ሲቀጥል የሩታ እህቶች ከምሬ ነው የምላችሁ፣ አደራ የምላችሁ ነገር ከሩታ ጎኑ ሆኑ። ይሄ ነገር ድራማ አይደለም፣ ስራ አይደለም። በስራ መካከል ሩታ በጣም እየተጎዳች ነው። በጣም ተሰብራለች። ማንም ያዳምጣት የለም፣ ማንም ይሰማት የለም፣ ማንም አልሰማትም። ነገ የሰው ልጅ ሳይሞት በፊት የሆነ ነገር ሳይሆን በፊት አሁኑ እንድረሱላት እውነት የምታደንቋት ከሆነ አይም ዛሬ ሩታ ነጊ ደግሞ አብርሽ የምትሉ ከሆነ እውነት አትጻፉላት። ኮሜንትም አይዞሽ ምናምን አትበለዋት፣ አትግቷት። በቃ ሰው ማለት አንዴ ነው። አብርሽን ቢጎዳ ሩታን ብትጎዳ በአንዳቸው በኩል መቆም አለባቸው እና በአሁን ሰዓት በሩታ ምንም አይነት ጥፋት እንደሌለ ነው። ለምሳሌ አብርሽ እኮ ሶስት ወር አራት ወር አምስት ወር አልጠበቃትም ሩታን አንድ ቃላት ባለችው ቃላት እቺ ልጅ እኮ ወይን አብርሽ ከቅጣቱ እንዲመለስ ከጥፋቱ እንዲመለስ ሩታ ደግሞ ከቤት ስትርቀው ከሱ ህይወት ስትወጣ ምን አይነት ስሜት እንደሚሰማው ያንን ነገር ልትቀጣው ነበረ። እርግጠኛ ነኝ ማለት ነው። ነገር ግን አብርሽ በግዴታ አንቺ ቤት ካልመጣሽ እኔ ወደ ቡታጀራ አንቺ የኮሜንት ማት ተጽፎለት፣ ደግሞ ተመልካች ይቅርታ ወደ ወይን ሰዎች ይቅርታ፣ በደንብ አላልካትም ብላችሁኛል። እኔ ደግሞ ይቅርታ ልጠይቃት አይሆንም። በዚህ ነገር በራስህ ተማመን አብርሽ። እውነት ደግሞ ሲቀጥል በዙሪያ ሰዎች አሉ፣ ሰዎች ይመክራሉ። የአቀናብረው ፈቶ ያልከው ውሸት፣ ድብን ያለ ውሸት ነው። በእርግጥ ብታምንም ደነጽ ተናግራለች። ያልሆነ ነገር ነው የላክሽልኝ ብላ እሷ እኮ እንደ ወንድ ልጅ ነው ለትዳርዋ በጥፍያ ያለቻት እየሰደባቻት በአካል አግኝታ ቃልህን ያፈረስከው አብርሻ፣ አንተና እሱ አይደለችም። ከምሬ ነው። ሙላችሁ ዛሬ ጋሼ እንደውም መንገዱ ስለከፈቱልኝ እኔ በጣም ነው ደስ ያለኝ። ለምን አንድ አሁንም ደግሞ የምትሳደቡ ትኖራላቸው። አይዶን ተሳደቡ፣ ምንም አይደለም። ነገር ግን ከተጎዳ ሰው ጋር ውኑ። ማን ነው የተጎዳው? ማነው ተበዳይ? በሉ ማለት ነው። ይሄ ትዳር ካልሆነ በቃ እንዳሉ ጋሽዬ ማለት ነው። ቀልድ ከሆነ በስነ ስርዓትን መለያየት እኳ አንድ ነው። እኔ እንደኔ እንደኔ አብርሽ በድጋሚ አሁንም ይሄን ነገር ከስስተትህ ካልተመለስክ፣ አንተም ደግሞ በዙሪያ ያሉ ሰዎችን ከህይወትህ ውልቅ አድርገህ ከሩታም ከአብርሽም በቅርብ ያሉ ጓደኞችህ ለምሳሌ ዛሬ ቢኒን ነው እንበለ ለምሳሌ እኔ ጋሽን ትታ፣ ለምን የት ካይደለም፣ ቤተሰቦቼ ቢኒ ያንን ሁሉ ሲከራከረ ማለት ነው። ቢኒ ነው የሚበልጥብህ ወይስ ሩታናት ምትበልጥብህ? እኔ ባብርሽ ቦታ ቢሆን እውነቴ ነው ምላችሁ፣ ማንም አልሰማም፣ ካሜራ እንኳን አልደቀንም፣ ቪዲዮ አልሰራም። ምክንያቱም ከልቤ ከተነሳውበት ምን አስፈለገ ካሜራ። እስከሚፈለግ ካሜራ ማን እስከሚደቀን ድረስ ጋሺን መጠበቅ። በቃ አንተ ከተጨነቅ ከተጠበቅ፣ ቢኒያ ምንድን ነው ለአንተ ምንህ ነው? ከሩታ አይበልጥብህም እኮ። የመጣት ነገር ይምጣ፣ መኪናህን አስነስተህ ወደ ሩታ ጋ ያለ ነገር አይተህ ተረጋግተህ። አባት ነው እኮ አባትህ፣ አይጨክንብህም ይዱጣ ልጅ አይልህም። ታባብለዋለህ፣ ይቅርታ ትጠይቃለህ። እና ሩታ ጋ መሄድ ነው እንጂ፣ ቢኒ የሚልህ ነገር እስከ መቼ ነው ምሰራው? አቢላ የሚልህ ነገር እስከ መቼ ነው ምሰማው? አንተ እና በዙሪያ ያሉት የአንተንስ ማነው? አንተ ህይወትህን የበጠበጠው እውነት በድራማ በስራችሁ መሀል አንተ የት ጋር ሂደህ ነው? በምንድን ነው ሩታ ተቆጥታ ልቧ እንድትሰብራ ከቤት የወጣችሁ? እኛ መናገር አንችልም። አብርሽ ሁሉም ነገር የምንሰራው ረከርዳችን ታውቃለህ። እባክህ እውነት በቃ እኔ እኔ እንጃ ምን ብዬ አደራ እንኳን ብልህ ልሰማኝ አትችልም። ምክንያቱም ማንም ተሰሚ ስለሌለው ስለማሰሙ፣ እኛ ጮህን ጮህን ደከመን እውነት ሰለቸን፣ አሁን ማለት ነው። እና ለአባትህም ለጋሽም እንደምትጨነቅ ጋሽ የዛይዳ ይቅርታ ስጠት እንድታሳፍረው አልፈልግም። የማይባል ቃላት አትበል። ሩታ ሕፃን ልጅ አይደለች። ነገር ግን ድጋሚ አትስበራት። አሁንም ጋሼን አክብራ እሺ ብላ ቤቷን ብትገባ መነጌም ደግሞ ተመልሳ ልቧን እንዳሰብራት እሺ ብላ በስነ ስርዓት አኑራት። ካልሆነ ደግሞ ታዋት። በቃ ለትንሽ ጊዜ ብትቸገር ነው ምንም አይደለም፣ ችግር ያለ ነው፣ ሁሉም ነገር ያልፋል። እና ደግሞ ሰው ሲልህ ይቅርታ አጥፍቻ አለው በማለት ነው እንጂ በማንም መመራት የለብህም። እውነት በተለይም ደግሞ አባትህ፣ እናትህ ትዳርህን አስከብር። ከምንም በላይ ከትዳር ከአናት ከአባት የሚበልጥ ነገር የለም አብርሽ። እና ውድ ቤተሰቦች እኔ ዛሬ ጋሽን በጣም ነው ደስ ያሉኝ። እውነት ስለ ሩታም ስለተናገሩ፣ ሀቋንም ስለተናገሩ ምንም ጥፋት እንደሌለባት ስለተናገሩ ከምንም በላይ ደስ ብሎኛል፣ ማለት ነው። ብቻ ሁለታችሁም ተቻችላችሁ የምትኖሩ ሰዎች ያደርጋችሁ እኔ ምንም